ቀጥታ ወደ ማያ አድርሱልኝ። ማያ፣ ይሄ መልእክት ላንቺ ነው ማደርሰው፣ መልእክቱ ይድረስሽ። ልክ ነው አይደለም? እውነት አድርገሽዋል አላደረግሽም? ዛሬ ማቀርባቸው ማያን አቀርባታለሁ፣ እንደምታዩት በፎቶ ናቲ ኬርን አቀርባለሁ፣ ፍሻን አቀርባለሁ። እንደምታዩ ናቲ የጉራጌ ናት፣ ዋሳ ጠጣ። እኔ ትዳራሊዝም የሚለው ነገር አንጸባርቋል። ማያ ደግሞ በአንተ ስም ሁለት ውሃዎች ጉራጌ ሀገር ላይ ያወጣለሁ ብላ በቲክቶክም በሚዲያ በሶሻል ሚዲያ ተሰራጭቷል፣ እንደ ተሰራጭቷል ያ በእሱ ስም ሊተከል የታስበው ውሃ የደረሰ የት ነውስ? የተተከለው የት ነውስ? ያለው ይሄ ነገር ልጠይቁልኝ ይገባል። ካልሆነ ደሞስ ናቲ ካልቻለ ይሄ ነገር በእሱ ስም የነበረው በአጠቃላይ በጉራጌ ስም አድርጊውና ውሃ እስኪቆም ድረስ እኔ እዛው ገጠር ውስጥ ሆኜ ውሃ እስከሚቆም ድረስ እኔ ጥረት አረጋለኝ። ቀጥታ ወደ ማያ አድርሱልኝ። ማያ ይሄ መልእክት ላንቺ ነው ማድረሰው መልእክቱ ይድረስሽ። ልክ ነው አይደለም? እውነት አደርገሽዋል አላደረግሹም? ለመሆኑ ማየስ የታካቢ ነው የተወለደችው? የታካቢ ነው የተፈጠረችው? ጉራጌ ነች።